አሁን የውጭ ሶፍትዌር እየተጠቀምን ነው። ምን ከፍለው በውጭ ምንዛሬ ነው። ነገር ግን ይሄ አይነት ሶፍትዌር አገር ውስጥ የተሰራ ከሆነ ለምንን ነገር በደንብ እንዲቴል አናየውም እና ዲስከስ አናደርግም ብለን መጣን። ሌላ ቴክኖሎጂ ካምፓኒ ጋር ዲስከሽን ጀምረን ነበረ ግን በፈለግነው መልኩ ሄድ ስላልቻለ ያንን ትተነው ነበረ። በአፍሪካም ትልቅ ተወዳዳሪ የቴክኖሎጂ ካምፓኒ እንደሚሆን አምናለሁ፣ እመኝለታለሁ። አመሰግናለሁ። ወይዘሮ አበባ ፈቃደ እባላለሁኝ የሳሪያ ኮንሰልታንሲ ፒኤልሲ መስራችና ባለቤት ነኝ። ሳሪያ ኮንሰልታንሲ ፒኤልሲ ላለፉት ስምንት ዓመታት በሰው ሀብት አስተዳደር፣ በፔሮል ማኔጅመንት እና በቅጥርና ምልመላ ዙሪያ ሰፊ ስራ ሲሰራ የቆየ ድርጅት ነው። አሁንም እየሰራ ያለ ድርጅት ነው። ድርጅታችን ሳሪያ ኮንሰልታንሲ ከብዙ ኢትዮጵያ ውስጥም ከኢትዮጵያ ውጭ ካሉ ካምፓኒዎች ጋርም ሰፋ ያለ ስራ የምንሰራ ድርጅቶች ነን እና ይሄን ይመስላልኝ። በዚህ በኤችአር ዙሪያ ላለፉት ስምንት ዓመት እየሰራን ስለነበረ፣ ቀደም ሲል ሶስት አመት በፊት ከውጭ ኩባንያ የኤችአር ሶፍትዌር ገዝተን እንጠቀም ነበረ። በዛም ሶፍትዌር ብዙ ስራችንን ለማሳለጥ በሂደት ላይ ነበርን። በዚህ መሀል የአሸዋ ቴክኖሎጂ ማርኬቲንግ በሚዲያ እንሰማ ነበረ። ከዛም በኋላ ደግሞ ከአሸዋ ቴክኖሎጂ የሴልስ ባለሙያዎች ደግሞ ቢሯችን ድረስ መጥተው አሸዋ ቴክኖሎጂ ምን ደሊቨር እያደረገ እንደሆነ፣ ምን እየሰራ እንደሆነ ደግሞ ኢንዲቴል አወሩ። ስለዚህ በሀገራችን ባለሙያዎች የተሰራ ለእኛ ለድርጅታችን ፍላጎት ጋር ከስተማይዝ ማድረግ የሚችል ሶፍትዌር ካለ የውጭውን ሶፍትዌር ትተን ወደዚህ ሶፍትዌር ለመምጣት ኢንተረስት አደረብን። በዛም ምክንያት ነው አሸዋን ለመምረጥ የሞከርነው አብረንም እየሰራን እዚህ ደረጃ ላይ እየደረስን ነው ማለት ነው። ሂደቱ እንግዲህ መጀመሪያ የማርኬቲንግ ቲሙ መቶ የሚሰራውን ስራ ከአስተዋወቀን በኋላ ኢንተርናሊ ዲስከስ አደረግን። ከተማ አሁን የውጭ ሶፍትዌር እየተጠቀምን ነው። ምን ከፍለ በውጭ ምንዛሬ ነው። ነገር ግን ይሄ አይነት ሶፍትዌር አገር ውስጥ የተሰራ ከሆነ ለምንን ነገር በደንብ እንዲቴል አናየውም እና ዲስከስ አናደርግም ብለን መጣ። ከዛ ፊት እንደዚሁ ሌላ ቴክኖሎጂ ካምፓኒ ጋር ዲስካሽን ጀምረን ነበረ፣ ግን በፈለግ ነው መልኩ ሄድ ስላልቻለ ያንን ትተነው ነበረ። ከዛ በኋላም ከቲሙ ጋር ዲስከስ አደረግን የሴልስ ቲሙም መጥቶ። ምን አይነት ፕሮዳክት ሊሆን እንደሚችል ሳምፕል ፕሮዳክቶችን ዲሞሴሽኖችም ማሳየን ሰው በዛ መሰረት ወደ አግሪመንት መጣን። ምናልባት ቅድም እንዳነሳሁት የኛ የኤችአር ስራ እንደ ካምፓኒ ሳሪያ ኮንሰልታንሲ የሚሰጠው ሰርቪስ ትንሽ ኮምፕሌክስ ነው። ከኖርማል ኤችአር ወጣ ያሉ ስራዎችም አብረን ስለምንሰራ ኤችአር ኮንሰልታንሲ ስራዎችንም የኢምፕሎይ ፍሪከርድስ የሚባል ብዙ በኢትዮጵያ ውስጥ በተወሰኑ ካምፓኒዎች የሚሰሩ ስራዎች ናቸው። ይህንንም ስራ ስለምንሰጥ ሰርቪሳችን ትንሽ ለየት ይል ነበር። ስለዚህ ዲማንድ አሰስመንት ተሰራ። ምንድን ነው የምንፈልገው፣ ስራችን ምንድን ይመስላል፣ ደሊቨር ማድረግ የምንፈልገው ነገር ምንድን ነው፣ ይሄ ሲስተምስ ምን ሳፖርት እንዲያደረገ ነው የሚፈለገው የሚለውን ነገር በደንብ ኢንዲቴል ሊስከስ አደረገ። በዛ መሰረት ወደ አግሪመንት መጣን። አግሪመንታችን ላይ ምናልባት ጠቅለል ብሎ ሊስታወት ተደረጉ በዋናነት የምንፈልጋቸው ስራዎች ለስራው የበለጠ ክሎዝ ሆኖ ስራውን በደንብ አንደርስታንድ እንደሚያደረገ የፕሮጀክት ማኔጀርም ፕሮጀክት አስተባባሪም ተመድቦልን ስለነበረ የበለጠ ዲማንዱን ክሎዝ ሊ እንድናየው፣ በዛም መሰረት አሁን ደሊቨር የተደረገው ፕሮጀክት ወይም ሲስተም በትክክል ሳራ የሚሰራውን ስራ በትክክል የሚያግዘው ኤፊሽንሲን የሚጨምር ሲስተማችንን የበለጠ የሚያቀላጥፍ ሆኖ አግኝተነዋል። እንግዲህ አሁን ፕሮጀክት ደሊቨር ተደረገ። ብዙ ቴስት ያደርግናቸው ነገሮች አሉ። ግን በየጊዜው እንደ ሳሪያ ብዙ ሰፋ ያሉ ስራዎችም ስለምንሰራ አዳዲስ ዲማንዶች ሊመጡ ይችላሉ። እዛ ላይ የምንሰራባቸው ሁኔታዎች ይኖራሉ። ምናልባትም ደግሞ አሁን ያለው ደሊቨር የተደረገው ሲስተም ላይ ለምሳሌ አርቲፊሻል ኢንቴሊጀንስ ሳፖርት ቢያደርገው የበለጠ ፕሮዳክቱን ኳሊቲውን ከፍ ያደርገ ብለን እናምናለን። ሶ በዚህ አይነት ሁኔታ ላይ ምን አይነት ነገሮች መተጋገዝ እንችላለን የሚለውን ነገር የምናየው ይሆናል። ሌሎች ከሴልስ ጋር የተያዙ ነገሮችንም እንደዚሁ መጨመር ሳቢዎች አሉ። በይበልጥም እንደኛ አይነት ስራ ለሚሰሩ ድርጅቶች ደግሞ ይህንን ስራ በደንብ ሪኮመንድ ማድረግ በምንችልበት ደረጃ ነው ፕሮጀክቱ ያለቀው እና በቀጣይ ክሎዝሊ ከአሸዋ ጋር እንሰራለን። ከዚህ ተጨማሪ የክላውድ ሰርቪስ ተጠቃሚ ነን። ቀደም ሲል እንዳልኳቸው የውጭ ድርጅት ነበር እንጠቀም የነበረው ሰ አሁን ያንንም ወደ አሸዋ ምተ ነው። በአሸዋ ክላውድ ሰርቪስ እየተጠቀምን ነው። ይህም ትልቅ የሆነ እገዛ ነው ያደረገልን። የምንከፍለው በአገራችን ገንዘብ ነው። አገልግሎቱ ሴኪውርድ ነው። ቲሙ በጣም ተባባሪ ነው። በጣም ፍሌክሲብል የሆነ ቲም ነው ያለው። ስለዚህ በቀጣይ የሚኖረን ዲማንድ ሁሉ አሸዋን የመጀመሪያ ምርጫችን እንደምናደርግ እናምናለን። ለአሸዋ ትልቅ ሰክሰስ እመኛለሁ። ምክንያቱም ሀገራችን ላይ ብዙ ባለሙያዎች አሉ። በሀገር ውስጥ ይህንን ስራ መስራት መቻላችን የውጭ ምንዛሬያችንን ሴቭ እናደርጋለን። አሸዋ በጣም ብዙ ሞጁሎች ነው ከረንት እየሰራ ያለው። ይህንን በስፋት ሰርቶ እንደ ሀገር ወደ ቴክኖሎጂ ሙቭ እንድናደርግ ትልቅ እገዛ እንደሚያደረግን እናስባለሁኝ። ትልቅ ሰክሰስም እመኛለሁ። በኢትዮጵያ ውስጥ ብቻ ሳይሆን በአፍሪካም ትልቅ ተወዳዳሪ የቴክኖሎጂ ካምፓኒ እንደሚሆን አምናለሁ። እመኝለታለሁ ለአሸዋ፣ እና በርቱ ማለት እወዳለሁ።